ለመላው ሀገር ውስጥም ከሀገር ውጭ ለምትገኙ የክርስትና እምነት ተከታይ ቤተሰቦች በሙሉ እንኳን ለብረሀነ ትነሳኤው በሰላም አደረሳችሁ አደረሰን እያልን፣ ዛሬ እንግዲህ የፋሲካ በዓልን ምክንያት በማድረግ ለእናንተ ለዩቲዩብ ቤተሰቦች ጸዴ ፕሮግራም ይዤላችሁ መጥቻለሁ። ሁላችሁ ቤታችሁ ቁጭ ብላችሁ ፈታ የምትሉበትን ፕሮግራም ይዤላችሁ መጥቻለሁ። ምን መሰላችሁ? ዶሮ ልንሰራ ነው። ለማንኛውም ጋይስ፣ ከዚህ በፊት የሰራሁት ቪዲዮ ላይ በጣም ብዙዎቻችሁ ላይክ ያደረጋችሁት ቪዲዮ ዶሮ ወጥ ይስራልን የሚለው ነው። ምንድነው በዓልን በተመለከተ ይመስለኛል እና ምን አሰብኩ መሰላችሁ፣ ያው እዚህ ጋር 1500 ብር ዶሮ ገዝተናል። እቺን የምታክል ዶሮ 1500 ብር ገዝተናል። ሶስት ሌተር ዘይት አንድ ሺህ አንድ መቶ ብር ጋይስ፣ እዚህ ጋር እንቁላላለን። ስለዚህ እነዚህን በመጠቀም ያበደ ዶሮ ወጥ እንሰራለን ማለት ነው። ይሄ ነገር ግን ከከሰረ፣ ይሄ ነገር ከከሰረ ተጠያቂው እናንተ ናችሁ። በዚህም ሆነ በዛ መሞት አይቀርም፣ ሰብስክራይብ አርጉ ብያችሁ። እዚህ ጋር ካሜራው ካሜራውን፣ አይናፋር ነች ዶሮዋችን

ወደ ዶሯችን እንሄዳለን። ይመጫችሁ ማቲያስ ነኝ ከምርጡ ገበታ። ዛሬ ይሄንን ጥፍጥ ያለ ዶሮ ለመስራት የተሰጠን ግብዓት ሽሮ፣ ዶሮ፣ ሽንኩርት፣ ዘይት፣ በርበሬ፣ ጨው ነጭ ሽንኩርትና እራሷ ዶሮዋ ነች ማለት ነው። ለማንኛውም መጀመሪያ የምንጀምረው ከዶሮ ነው፣ ከሽንኩርት ነው። ይሄን ሽንኩርት በጣም በውድ ነው የገዛነው። አንድ ዶሎ ለመስራት አምስት ኪሎ ሽንኩርት በቂ ነው ተብለናል። ሶ ላይክ ብዙ ጊዜ አስር አስራ አምስት ዶሮ ነው የምንሰራው። ዛሬ እናንተን ለማሳየት ስለሆነ አንድ ዶሮና አምስት ኪሎ ሽንኩርት በቂ ነው። ዘይቱን ያው ቁሌቱን እያየን የምንወስነው ይሆናል። ሶ መጀመሪያ ሽንኩርታችንን ከትፋለን። ሌትስ ጎ በነገራችን ላይ ይሄን ቢላ የምጠቀመው ዶሮዋንም ለማስፈራሪያ ነው ዶሮዋን መጀመሪያ ቆሎዋን እንገፈዋለን ቆሎዋን ከመክፈፋችን በፊት ማለት ነው። ሽንኩርት መክተፍ በጣም ቀላል ነገር ነው። ብዙ ሰዎች ሽንኩርት መክተፍን ከባድ ነገር ያደርጉታል፣ ግን በጣም ሽንኩርት መክተፍ ዓለም ላይ ካሉ ነገሮች በጣም ቀላሉ ነው ብዬ አስባለሁ። አ ፌው ሞመንትስ ላይተ ወይና እንኳን አደረሳችሁ። እንደው ካለኝ አስራ ሁለት ሺህ ሰብስክራይበር አንድ ሚስት አጣለሁ። ብቻዬን ላልቅስ።

እንደዚህ ከባድ መሆኑን ባቅ ኖሮ ማለት ነው። ከሳምንት ጀምሮ ነበር የሚጀምረው፣ አንድ ቀን ሽንኩርት መላጥ፣ አንድ ቀን መክተፍ፣ አንድ ቀን ማቁላላት ብዬ ዶሮ መስራቱ ጋር ሲደርስ ለዛሬ ቆይ ነበር። ለማንኛውም ጋይ 50% የሚሆነውን ስራችንን ጨርሰናል። እኔ በጣም ቀላል ነው ብዬ ነበረው ነገር ከብዶ፣ ከባድ ነው ብዬ የነበረው ነገር ቀሎ ላገኘው ነው መሰለኝ። እኔ ሽንኩርቱ በጣም አራት ሰዓት ከፈጀ የመላጥ ስራ በኋላ እንደዚህ ይሆናል። ያው ሽንኩርታችን ተዘጋጅቷል ማለት ነው። ለማንኛውም ቀጣዩ ስራችን የሚሆነው ምንድነው? ይሄን ሽንኩርት አጠፋጠብ ብናረግና ፈጅተን ወደ ድስትን ከተዋለን ማለት ነው። ለማንኛውም ሽንኩርት መታጠብ አለበት። ታራ ሽንኩርታችን ፏፏ ብሏል። ዘ ኔክስት ስቴፕ ኢዝ ዋት ሽንኩርታችንን እዚህ ውስጥ እየጨመርን መፍጨት ይሆናል ማለት ነው። ሶ ሽንኩርታችንን ለመፍጨት ነው። ሀገራችን ላይ ሙያ መማር የምትፈልጉ በ0911111314 ብትደውሉ ሌላ ሰው ነው የሚያነሳላቸው። የማን ስልክ እንደሆነ አላውቅም። ብቻ ሙያ መማር የምትፈልጉ ይሄን ዩቲብ ቻናል ሰብስክራይብ አርጉ። በየጊዜው አዳዲስ ምግቦችንም ክሬት እያደረግን ለአለም ስለምናስተዋውቅ እንዳያመጣችሁ፣ ይህን ዩቲብ ቻናል ሰብስክራይብ ማድረግ እንዳትረሱ። ማቲ ነኝ የማዳም ቅመም። ለማንኛውም አስር ብር ከሰ። አንድ ቀን ደግሞ ፈጣሪ የመኪና ሞተር እንደዚህ ነዳጅ እየሰጠን እንደዚህ መጨፈርበት ጊዜ ይመጣል። ዋን ለማንኛውም ጋይስ ሽንኩርታችን ፈጭተን ጨርሰናል። አንድ ሰዓት ከፈጀ የመፍጨትና የአድቀቅ ስራ በኋላ ሽንኩርታችን ተፈጅቷል ማለት ነው። ቀጣይ ወደ ምንድን ነው የምንሄደው መሰላችሁ? ሽንኩርታችን ጥድና ዝም ብለና ማስላለን እስኪመስል ማለት ነው። ሂሳብ ሂሳብ ነው፣ ምንም መቅረት የሄዱበት ወገን፣ አንድ ኪሎ ሽንኩርት ስንት እንደገባ ታውቃላችሁ? መቼ የሚሄልና ታደጋችሁ ይህንምን በዓል ሲያልፍ ጠብቅን ሽሮ እንሰራበታለን አለን። የቀረው ትልቅ ሰው ስትሆኑ ይህን ነው ምትሉት ምታስቡት ይዘጉ። አሁን ምናልባት እድሜያችሁ ምናምን ይወስኗል። እንደኛ እድሜያችሁ ገፋ ሲል ነው ምታስቡት። ስለ ማፊ ሙሽኪላ ኤንቲ መጅኑን ነዋ ይባላል በአረበኛ። እዚህ ጋር ነኝ እና ምን ምንድን ነው መሰላችሁ ይመስለኛል በጣም ብዙ እስኪሎች አሉ። ባለፈው እንደነገርኳቸው በጣም ብዙ ያልደረስኩባቸው ታለንቶችን እንዲደርስባቸው እያደረጋችሁ ነው። በጣም ብዙ ቻሌንጆችን እያዘዛችሁኝ፣ እና ባለፈው እንጀራ መጋገር እንደምችል ስፈጠር ስወለድ ጀምሮ የሰጠኝ ጥበብ እንደሆነ፣ አሁን ደግሞ ዶሮ መስራት እንደምችል ስፈጠር ስወለድ የሰጠኝ ጥበብ እንደሆነ እንድረዳን ያደረጋችሁ ምን ለማለት ፈልጌ ነው። ሽንኩርታችንን እያቁላለ እንደምትወጡት ሞልቷል። የሚያሳዝነው ነገር ልክ ዶሮ ሊጨመር በደንብ ከበሰለ በኋላ ይሄ እንደዚህ የሞላው ሽንኩርት አንሶ አንሶ አንሶ የሆነ ሩብ ኪሎ የሚመስለው ነገር አለ። እሱ ነገር ነው ማይገባኝ እንጂ ይሄ ምን ለኦፍ ኮንስፓይሬሲ ነው፣ ፊዚክስ አስተማሪያችንም አላስተማረን ነገር እና ምንድ ነው መሰላችሁ፣ ለሌላችሁ የምፈልገው ነገር ይሄን ዩቲብ ቻናል ሰብስክራይብ አድርጋችኋለሁ። የእኔ የብዙ ጊዜ ጥያቄ ነው ይሄ። ለምንድነው? ሰብስክራይብ ምንድነው? ሰብስክራይብ የማታደርጉ እስኪ ነገሩን እንጂ ለምን ሰብስክራይብ ላይክ ኮሜንት የማታረጉ? 70 ይርስ ሌተር ጋይስ፣ እንግዲህ ሽንኩርታችን እየበሰለ ነው። ከዚህ በኋላ አንዱ ለሰዓት ቢፈጅብን ነው። ከዛ በኋላ ሽንኩርታችን ሙሉ ለሙሉ ጽድት ያለ የተጠናቀቀ ቁሌት ይሆናል። በርበሬያችንን፣ ዘይታችንን ጨምረን ወደ ፋይናል ዴስቲኔሽን የምናመራ ይሆናል። ሽንኩርታችን ግን እዚህ ጋር ደርሷል። ጋይስ፣ እንግዲህ ሽንኩርታችን በስሏል እንደምታዩት። ስለዚህ ቀጣዩ ስቴፓችን ምንድን ነው? ዘይታችንን ሽንኩርታችን ውስጥ እንጨምርና ቀጥታ ወዴት እንሄዳለን? ወደ ዶሮ ማረዱ ማለት ነው። የቤቱ አባወራ ዩ ኖ ኦንሊ ጋንግስተር ጋንግ ኢን ዘ ሃውስ። ቀጥታ ወደ ዶሮ ማረዱ እንሄዳለን ማለት ነው። መጀመሪያ ግን ዘይታችን እንጨምር ጋይስ። ቁጣ ማማር አለባችሁ። ዶ ዘይት ነው ዶሮ ነው ምናምን ብላችሁ እዚህ አሳይ ምርጡ ገበታ በማቲያስ ይባባል። እባካችሁ ምን እሺ ነው? ምን እሺ ነው? ምን እሺ ነው? ኦልሞስት እኩል እኮ ነው የተገዛው ከዶሮ እኩል ነው የተገዛው ኦልሞስት። ስለዚህ አሁን በዘይት እና በስለዋለን ሽንኩርታችንን፣ ከዛ የከበሰለ በኋላ በርበሬያችንን ጨምራለን። ለማንኛውም ይሄ እስኪ በስል እኛ ግን ዶሮአችንን እንረድ። እስካሁን ሰብስክራይብ ካላደርጋችሁ ሰብስክራይብ አድርጉ ወደ ቅርጫው እንሄዳለን። በዛው የቅርጫ መግባት የምትፈልጉ ሰዎች ካላችሁ ኮንታክት አርጉኝ። በጣም ታቁታላችሁ የዚህ ሀገር ኢኮኖሚ፣ ጠዋት ሁለት መቶ ብር የገዛችሁት ማታ አራት መቶ ብር ነው። እና ዶሮ መግዛት ያልቻላችሁ እና ሽሮ እየበላችሁ ያላችሁ ሰዎች ካላችሁ ምናልባት ስቁጥሬን ከላይ ባስቀምጥላችሁ። ብቻ ምንድነው ኮንሰፕቱ ምንድነው መሰላችሁ? ቅርጫ እንግባ፣ የዶሮ ቅርጫ እንግባ እና ህይወታችን ሴቭ እናርግ። የአንዳንዶቻችን ደግሞ እስከ በዓል በኋላ ነው ምናምን፣ ከዛ የቤት ኪራይ ድራቢ ይመጣል ምናምን። በጣም ብዙ ስትረግል ውስጥ ነን። ለማንኛውም ከእንደዚህ አይነት ነገሮች ራሳችን ለመቆጠብ የዶሮ ቅርጫ ብንጀምር እላለሁ። ለማንኛውም ወደ ዶሮችን። ለማንኛውም ጋይስ፣ አሁንም በድጋሚ ሀገር ውስጥም ከሀገር ውጭም ለምትገኙ የክርስትና እምነት ተከታይ ቤተሰቦች በሙሉ እንኳን ለብርሃነ ትንሳኤው በሰላም አድረሳችሁ። በዓሉን የሰላም የጤና የፍቅር የአንድነት የመተሳሰብ የተራበ የሚጠግብበት የታመመ የሚድንበት ብቻ ሁሉም ነገር የሚሞላበት በዓል ያድርግልን። ሁላችንም መልካም በዓል። ብቻ ነፍስሽን ጥሬ እንዳልዘረፍሽ ተስፋ አደርጋለሁ። እንግዲህ እንደዛ ከሆነ ነፍስሽ በሰላም ታርፋለች ማለት ነው። በስመ አብ ሆኖ ነው። ፀጥ ያደርኳት ከአንዳንድ እንግዲህ ጋይስ፣ ዶሮዎችን አርደን ተመልሰናል። ሽንኩርታችንን መንከትከት መንተክተክ መንተክተክ ጀምሯል። ዘይታችን ወደዚህ ወደዛ እያለች ነው። ስለዚህ በርበሬያችንን እንጨምራለን ማለት ነው። ጊዜ ለመቆጠብ ያክል ቶሎ ቶሎ ቶሎ ቶሎ ቶሎ ቶሎ ቶሎ የምናደርገው ይሆናል። ዶሮ ትንሽ የሆነ ሲያቃጠል የማቃጠል ባህሪ ሲኖር ነው ደስ የሚለው። እና የሚበቃ ይመስለኛል። እንግዲህ ችን እንዳልኳችሁ ከተረፈችው ሽንኩርት ጋር ሽሮ እንሰራበታለን። ወይኔ በኢየሱስ ወይ እዚህ ላይ ሽሮ ራሱ ባረግበት ዶሮ ነው ኦልሞስት። ኧረ ሽታው ደረሳችሁ ደረሳችሁ ምን ማድረግ ይቻላል? ሀዝባንድ ማቴሪያል። ባለፈው በሰራሁት ቪዲዮ፣ እንጀራ በጋገርኩት ቪዲዮ በጣም ብዙ ሴቶች ኢንቦክስ ሲያደርጉኝ ነበረ። አሁን ጭራሽ ዶሮ ሰራው። አይ አይ፣ መከራ አይ መከራ። ሽንኩርታችን እስኪበስል እኛ ዶሯችንን እንገናጣጥል። ሰብስክራይብ አድርጉ። ለማንኛውም ጋይስ አንገቷን ከስጋዋ ለይተንዋል። ያው አንዳንድ ቲክቶክ ማን ነው ዩቲዩብ የማይፈቅዳቸው ነገሮች ስላሉ እነሱን ለመደበቅ እየሞከርን ነው። ለማንኛውም አሁን ቆዷን እንገፍና ወደ ውስጥ እንገባለን። ብርድ ስለሆነ እዚህ ረሙቀት ያበረ ጃኬት ነው የለበሰችው ዶሯ። አያያችሁ ነው አጥፋ እኔ ልክ እናንተ ዶሮ ስራ ስትሉኝ ቀድሜ የዩቲዩብ መሄድ ጀምሬያለሁ። ዶሮ እንዴት እንደሚሰራ ማለት ነው። ለዛ አይ አም ቬሪ ቬሪ ፋስት። በቀጣይ በግረድ እንዳትሉኝ እንጂ ለማንኛውም ጓይስ ዊ አር ሂር ቱ ዘ ሜን ሴክሽን ወደ ዋናው ክፍል መተናል ማለት ነው። እንግዲህ ዶሯችንን በዚህ መልኩ አጣጥበን ፎዋርገን አዘጋጅተናታል። የሆድ ቀውን ዘርግፈኗል፣ እና ምንድን ነው መሰላችሁ መቋደሻው እዚህ ጋር አለ። ስለዚህ ፈርስት ቲንግ ፈርስት፣ ዶሯችንን መበለት የምንጀምረው ከእግሩ ነው። ዩኖ መጀመሪያ እንደዚህ ይሄንን ፈልቀቅ ስናደርገው ይሄን አጥንት አያችሁት? አያጁት አይደለም። ስለዚህ ይሄን አጥንት ተከትለን እንቆርጣለን ማለት ነው። you see you አይ አም ምን አይነት ጥበብ እንዳለኝ አያችሁ? ይሄ ብቻውን አንድ ሁለት ብልት ሆነ ማለት ነው። ስለዚህ እዚህ ጋር እንካልን በኋላ መገጣጣም ይሁን ሁለት ደርሰናል ጋይስ አራት፣ ጋይስ አራት ደርሰናል። እዛ ጋር ሁለት አለን፣ እዚህ ጋር ሁለት አለን። አራት ደርሰናል። ክንፉን እናውጣው ደግሞ አምስት፣ ስድስት። ስንት ቀረን? ስድስት እንደዚህ አይነት ስጋ ነው ይዶሩ። እዚህ ጋር ነበረ የሚታረገው አያችሁ፣ እዚህ ጋር ነበረ መሆን ያለበት። ከሰርን ማለት ነው። ከአንድ ሺህ አምስት መቶ ብር ስልሳ ብር ከስረናል። ይህ ሁሉ መስዋዕትነት ለእናንተ ነው። ስለዚህ ሰብስክራይብ አለ ማቆረጥ ነበረበት። እንዴው ጋር ሄዶሮ አጥንተ አጥንተ ሊሆን ነው። ስምንት ይሆናል። አራት ነው የሚቀረው ማለት ነው። ግን ደግሞ ልኪውን አይሁን ስለማላውቅ አንድ ሃሳብ አለኝ ቆይ ጠብቁኝ። ለማንኛውም ጋይስ ላፕቶፓችን ይዘን መተናል። ስለዚህ የቀረው ነገር ስምንቱን አግኝተናል፣ አራቱን የጠፋን። ስለዚህ አራቱን ከዚህ እናያለን ማለት ነው። ስለዚህ እንዲመቸን እዚሽ ጋር እናደርጋትና መቋደሻ ግን ብልት ነው። እንደ ወገን መቋደሻ ይቆጠራል። ኧረ ነው ብቻ ግን እዚህ ጋር ይቆምጥ ይቀምጥ ከተቆጠረ ከተቆጠረ ዘጠኝ ይሆናል። ካልተቆጠረ ደግሞ እንደሚሆን ይሆናል። ለማንኛውም ልቡን አገኙት ጋይስ፣ ልቡ ይቆጠራል እንዴ? ስለዚህ ጋይስ 8 9 10 11 አስራ 8 አንገቱ 9 ይሆናል። ከዚህ ላይ ይቆረጣል። 11 1 የለው ቦታ መክፈል ነው። ግን ዶሮ ስንበላ እንደዚህ አይነት ጉድ ነበር። እንደ ዳይኖሰር የመሰለው ይሄ አንገቱ አንድ ነው፣ ይሄ ደግሞ ጎድኑ አንድ ማለት ነው። ስለዚህ እዚህ ጋር ከመቋረሻው ጋር ዘጠኝ አለን አስር አስራ አንድ ከዚህ ጋር አስራ ሁለት ነው የሚሆነው ምክንያቱም እዚህ ጋር ምንም ማነሰው ነገር የለም። የሚታየኝ ነገር የለም። እንኳን ለሁለት እንኳን ለመሰንደቅ ምንም የሚታየኝ ነገር ስለሌለ አስራ ሁለትም ም ብለውና ምንም የሚቀር ነገር የለም ማለት ነው። ስለዚህ ኦል ሞስት ጨርሰናል 90% ኢዝ ደን የቀረው 10% ሁሉ 10%ቱን ጨርሰን በልተን ቀምሰን ማለት ነው ነው ምን ላይ ያየው። ስለዚህ እስከ መጨረሻው አብራችሁ ኑ፣ ሰብስክራይብ አድርጉ። ይመቻልሽ አንቺ፣ በቃ አትለፍልሽ። እስኪ ኤኒዌይስ ጋይዝ፣ በርበሬያችን እየተቆላላ ነው። ስለዚህ ከቅመማ ቅመሞቻችን ጋር አንድ ላይ እናበስለዋለን በደንብ። ምክንያቱም በርበሬ በደንብ ከበሰለ በኋላ ይሄን ስንጨምር የባሰ ሌላ አይነት ቴክስቸር ሊኖረው ስለሚችል ምን እናደርጋለን፣ መጀመሪያ ነጭ ሽንኩርታችን ላይ ማነው፣ ቀይ ሽንኩርታችን ላይ ነጭ ሽንኩርታችን እንጨምራለን። ከዛ መቀጠል ደግሞ ኮረሪማ ኮረሪማ፣ ቤቤ ይሄ ደግሞ ቁንዶ በርበሬ ይባላል። ውይ ወይ እንዴት አባቱ ነው ደስ የሚለው። በኢየሱስ እንግዲህ ወገኖቻችን ዶሯችንን አጣጥበን ፎ አርገናታል። ሽንኩርታችንም ስለበሰለ አሁን ዶሯችንን እየጨመርን ማማሰል ይሆናል ማለት ነው። ለተቀረው አንድ ሁለት ሶስት አራት አት ሰዓት ማለት ነው። ስለዚህ ዶሯችንን ጨምርና እናማስናለን። ሰብስክራይብ ካላደረጋችሁ ግን ሰብስክራይብ አድርጉ ወገን፣ ሰብስክራይብ አድርጉ ጋይስ። አሽትቱት እስኪ አሽትቱት፣ አሽትቱት መብላታችን ነው የሚወዱ አላገኛችሁም፣ ግን ዝም ብላችሁ አሽትቱት። አንተንም በላሃለሁ፣ አንተንም በላሃለሁ፣ አንተንም በላሃለሁ፣ እናንተንም እበላችኋለሁ። ድምጽ ማነበረ ምን ዘመድ አጣን እንጂ ሚያዘፈን ዘመድ አጣን እንጂ። አሁን ዶሯችን ከሽንኩርቱ ጋር እንዲበስል ለአንድ ለሶስት ለአራት ሰዓት በደንብ እናማስለዋለን። ምንም ማማሰል አዲስ ነገር የለውም አለ። ስለዚህ እንቁላል ሊጨመር ሲል እንገናኛለን። በመሀል በመሀል ልክ እየበሰለ እየበሰለ ሲመጣ አሳያችኋለሁ። ለማንኛውም ይመቻችሁ። ኢዛት አይሞላ ፊፍቲን ሚኒትስ ሌተር። ወገኖች ውሃችን የምንከልስበት ሰዓት ደርሷል። ያው የቁመት ጉዳይ ነው። አብዛኛው ነገር የቁመት ጉዳይ ነው። እንግዲህ ዶሯችን ይሄን ይመስላል ሆፕፉሊ ከአንድ ከሁለት ከሶስት ከሶስት ሰዓት በኋላ ይበስላል። በእርግጠኝነት ከሶስት ሰዓት በኋላ ይበስላል። ስለዚህ ልክ እንቁላላችን ሊጨመር ሲል እንገናኛለን። እንቁላላችን እንዳያችሁት it is very very ready ዘጠኝ ሰዓት ቢሞላና አንድ ሁለቱን በበለው ደስ ይለኛል፣ ግን ሰባት ሰዓት ከምናምን ነው ገና። ሰው ምን እናደርጋለን? ዘጠኝ ሰዓት እስኪሞላ ሲሞላ ቲቪ እናያለን

እንትን የሚል መሆን አለበት። ጨዋችንን ከጨመርን በኋላ እዚህ ጋር መከለሻ መከለሻችን አለ። መከለሻችን ከጨመረን በኋላ እንቁላላችንም ያው ከቀረው ቅመም ጋር ከመከለሻችን ጋር አብሮ እንዲበስል እንቁላላችንን ጨምራለን ማለት ነው። ኤኒዌይስ መከለሻ መቋደሻ ነነነ ተጠባበስ ነው አሱካንሲ ምንድን ነው ተማሰል እንጂ ወ ወገን ዛሬ በልተን ነው የምንተኛው እሑዳችንም ፏፏ አድርገን ፏፏ አድርገን ነው የምንተኛው እና ያ ብቻ ምንድን ነው መሰላችሁ ሀሳቤ ቶሜንድ ጀሪ ላይ ያየነው ስጋ ጠፋ እዚህ ውስጥ። ቶሜንድ ጀሪ ላይ የምናየው ስጋ የት ነው ያለው? የት ነው የሚገኙ? ንገሩኝ እስኪ አድራሻውን። ወይኔ ወይኔ፣ የተቃጠልን ወገን። በዚህ ሁኔታ የተቃጠልኩ ቦምባም ካይ ነው የምሆነው እንዴ! በቃ ታዲያ ወገን ልክ ስታማስሉት ፀጥ የሚለው ነገር ነው ደስ የሚለው። አይታችኋል አይደለ? ግን ገጽ ይታያችኋል አይደለ? በደንብ እና እኔ ሰብስክራይብ ያንሰኝ ተሰቃይቻለሁ እኮ ግን ተሰቃይቻለሁ። ዶሮ ስራ ላችሁ የሰራሁት መከራ ናቸው ሸገራ ሸገራል አሁን ደግሞ ለምን አላለም አለ ሰው ግን ለማንኛውም እንቁላላችን ትብሰል እና እንገናኛለን። ሰብስክራይብ ለማንኛውም ጋይስ ማህል ፍቀን የማይለን ጋለዲትና የማይበስል ዶሮ የለም። በስመ አብ መታችሁ ብትቀምሱት ደስ ይለኝ ነበረ ግን ምን ማድረግች ቀስ ይሻላል። ማልቀስማ አይሻልም። ዶሯችን ይህንን በመሰለ መልኩ ችክን ብላ ችክን ብላ በስላለች። ስለዚህ አሁን ምን እናደርጋለን መሰላችሁ? ዘጠኝ ሰዓት አልፏል። አይ ስወር ቱ ጋድ ዘጠኝ ሰዓት አልፏል። ለማንኛውም አሁን ምን እናደርጋለን? አንድ ሁለት ሶስት ተራ አውቃለሁ። ጋይስ በጣም ብዙዎቻችሁ ደንግጣችኋል። ማቲያስ እንደዚህ አማላይ ሴክሲ ውብ መሆኑን አታውቁም። የደበኳችሁም ለዚህም ቀን ይሁን ብዬ ነው ማለት ውበቴን ከባሉ ጋር አንድ ላይ ማምጣት ስለፈለግኩ ነው። በጣም ውበቴን የደበኳችሁ አጀ ሆነ ሶሪያ ባውጣት ግን፣ በዚህም ሆነ በዛ ዶሯችን ደስ አለች። ስለዚህ ምንድን ነው የምናደርገው? እንበላለን እንበላለን። እናንተ ደግሞ ታያላችሁ፣ እናንተ ታያላችሁ ማለት ነው። እንብላ ለማንኛውም ጋይስ ለዚህ ቀን ላደረሰን ፈጣሪያችን በጣም ይመስገን እያልን፣ ያው ሁላችንም እዚህ ጋር ለመድረሳችን እዚህ ጋር ለመቆማችን ምክንያቱም ፈጣሪ ነው። መጀመሪያ ፈጣሪያችን እናመሰግናለን። የተባረከ የተቀደሰ ማዕድ ይሁንልን። አሜን በሉ። ካልበላቸው አሜን አትሉ። አሜን በሉ። ለማንኛውም እንኳን ብርሃነ ትንሳኤው በሰላም አደረሳችሁ። ሁላችሁም በያላችሁበት መልካም በዓል ለእናንተም ለቤተሰቦቻችሁም ለጓደኞቻችሁም መልካም በዓል እንዲሆንላችሁ ተመኘው ወይ ብ እኔነኛ መሰኩትንን የሆነ የተሳሳትነ መንገድ አለ። እንደዚህ የተሸዋወድነው መንገድ አለ ምርጡ ገበታ ሀሽታግ ሀሽታግ፣ እንደው አስር ሰው እዚህ ጋር ሞራል የሚሰጠኝ አስር ሰው ካለ ምርጡ ገበታ ላይ መወዳደር አይቀርም። ጋደም ምን አይነት ኮምቢኔሽን ነው? ምን አይነት ኮምቢኔሽን ነው ጋድ

ዋው ጋይስ፣ ቆይ ቁጭ ሆን እንሞክረው። ጋይስ ያበረ ዶሮ ወጥ ነው። እግዚአብሔር እንምላችሁ በጣም የጸዳ ዶሮ ወጥ ነው። ለማንኛውም ሰጀስት ዶሮ ስላደረጋችሁኝ ዶሮ ወጥ እንሰራ ስለጋበዛችሁኝ በጣም አመሰግናለሁ። እናንተ ባትኖሩ ኖሮ ዶሮ ወጥ ማን ይሰራል? እንዴት እበላለሁ? እና ሙዬንስ እንዴት ላቅ ይችል ነበር? ለማንኛውም አመሰግናለሁ።